እስቲ ፋይቲንጉን በድል አጠናቋል። የጨርቆስ ልጆች በጭፈራና በደስታ እየቦረቁ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴ ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ፣ ሰላማችሁ ብዝት ይበል ማለት ነው። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን አንድ መቶ ሰማንያ ስምንት ነው ማለት ነው። እንድትከታተሉ ባክብሮት ትጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ባለፈው ሳምንት እንግዲህ እንዳቀረብኩላችሁ ክፍል 186ን ማለት ነው ፋይቲንጉ ጋር እየሄዱ ነበር፣ ወይም በቀስቴና በመኮንን ባለው ፋይቲንግ ወይም ድብድብ፣ ወደዛ እየተሄደ ነበር የተጠናቀቀው ድራማው። እነሱም በጣም በጀግንነትና ሁለቱም በቂ የሆነ ዝግጅ ስላደረጉ ሁለቱም ተዘጋጅተው ነበረ። የጨርቆስ ልጆችም መቀስቴን አይዞ ከኛ ጋር ምንም አትሆንም፣ ታሸንፋለህ ብለው ብዙ ሞራር ሰጥተውት ነበረ መኮንንም እንደዛው ብዙ ሰው ባይኖርም ነገር ግን ተመልካችም ትንሽ ከበብ አድርጓቸው ነበረ። ከትንሽ ዝግጅት በኋላ ልብሳቸውን ቀያይረው ወደ ሜዳው ይወርዳሉ። ሁለቱም ዳኞችና ዳኖኞች ከጎን ተቀምጠው ሁለቱ ለፋይቲንግ ፊሽካው ይነፋል። የመጀመሪያው ፋይቲንግ ወይም የመጀመሪያው ዙር ጊዜ ቀስት ይዘረራል በአንድ ቦክስ እሱም ግን ሶስት ሳይቆጠር ሁለት እንደተቆጠረ ከዛ ከተኛበት ወይም ከተዘረረበት ተነስቷን ማለት ነው። በድጋሚ እረፍት ካደረጉ ከእረፍት በኋላ ቀስቴን እንዲሁም ጓደኞቹ ቹቻን በጣም ፈርታ ስለነበረ በቃ እንግዲህ እኔ እተማመድብሃለሁ። እኔን እያስታወስክ እኔን እያሰብክ ወይም ፍቅርን እያሰብክ እንድትደባደብ ፈልጋለሁ። ፍቅር ከምንም በላይ ኃይል አለው ትለዋለች። ልጆቿም እሱም አብሽሪ ፉንቃዬ፣ እንደምትተማመኝብኝ አምናለሁ። አኮራሻለሁ። ቤዛ ቤዛና አያሬዲንም ነፃ አውጣችኋለሁ ይላታል። እሷም እሺ በቃ ፉንቃዬ፣ መልካም እድል ተመኝታለት። ሁሉም የጨርቁስ ልጆች ቀስቴን መልካም እድል ተመኝተውለት ሁለተኛው ፋይቲንግ ላይ በድብድቡ አዝንግቶ ሆዱን ሲለው ላይነሳ የወድቃ መኮንን እስከ ሶስት እስከሚቆጠር ድረስ ሊነሳ አልቻለም። በዚህም አጋጣሚ ድል ከቀስቴ ጋር ሆናለች ማለት ነው። ያሬድንና ቤዛንም ነፃ አውጥቷል። ነፃን እንዳወጣቸው በጣም በደስታና በጣም በፈገግታ እየዘለሉ እየጨፈሩ ምን ብዬ ልንገራችሁ፣ የጨርቆስ ልጆች እኛ ጋር መፋለብ ምን እንደሆነ በመኮንን ሁሉም ሊማር ይገባን እያሉ፣ መኮንንም አንገቱን ደፍቶ ወደ ቤቱ ይመለሳል። ጸጋ እንግዲህ በቦታው ተገኝታ የእንትና ገዳፊ ሆናምባት ቀርብም፣ ነገር ግን እየገደፈች የነበረው መኮንንም ነበረ። ለነቹቻ ግን አይዟችሁ፣ ቀስ ያሸንፋን ትላችኋለች። እነሱ ግን ነቅተውባት ስለነበረ ያን ያክልም እንትን አላሉም ነበረ። ያሁሉ ሁሉ እንግዲህ ከብዙ ጭፈራና ከብዙ ደስታ በኋላ ሁሉም ወደ ቤት መበታተን እንዳለባቸው ይነጋገራሉ። እየጨፈሩ የጨርቆስ ልጆችም ተያይዘው ወደ ሰፈር ሲሄዱ ቀስቴን ተሸክመው እንኮኮ ብለው ማለት ነው ያሬድን ቃጭልን ያሬድን እንድታገናኘኝ እፈልጋለሁ። በቃ አሁን እኮ አሸነፈ ቀስቴ። ስለዚህ ድል ከኛ ጋር ስለሆነች ቀስቴ ያሬድ እንድታገናኘኝ ይገባ ሻን ትላታለች። እሷና ውእሺ ትላትና ይዛ ትሄዳለች ተፍቅረኛዋ ጋ። እሺ ብለው ብዙ ከተጓዙ በኋላ አረቃ ነበር የደበቀችውና ቤዛዬ በጣም ደክሟትና ስልችት ብሏት መንገዱ በግድ ትደርሳለች። የፍቅረኛዋ ነገር ሆኖ ነው። ያሬድም ገና ሲያያት ምስን ምሱን እንባ ፊታቸው እየታጠበ ይተቃቀፋሉ፣ ይተናነቃሉ ቃጭ ልንበር ርቀት እያየች እንደዚህ አይነት ፍቅር ማለት እንዴ እያሉ እየተገረሙ ነበር። ልክ እንደኔ እያለ ቾን ብዬ ም እየቀለደባት ነበር። ቾን ብዬ ሲቀልድባት እሷ ወደ ቾን ብዬ ዞር ትላለች። ምን ነው የኔ ደም፣ እውነቴ ነው እኮ ይላት፣ እሱን በተደጋጋሚ ትንሽ ካወሩ በኋላ እማዬ ይህን ፋይቲንጉን ወይም ድብድቡን የጉርብድ ውድቡን ስለማታውቅ ስለምታስብ ያሬዱ በቃ እኔ ወደ ቤት እመለሳለሁ ትለዋለች። እሱም ትንሽ ብትቆይልኝ ቤዝቲ ሲላትም ወይም ልሸኝ ሲላት፣ አይ እሱም አንቃጭልም ማስፈቀድ አለብህ ትለዋለች። እሱም እሺ በቃ ቃጭል ልሄድ ሲል አይ ቀስቴ ማለት መኮንን ሊያገኝ ስለሚችል እኛ እናጅባችኋለን። በቃ እኛ እናንተ ከፊት እኛ ከኋላ ብለው በታጀቡ ታጅበው ቤዛና ያሬድ ይሸኛታል። ያሬድ እንግዲህ ትንሽ ከሸኛት በኋላ ወደ ቤት ይመለሳል፣ ወይም ወደ ጨርቆስ ይመለሳል። እሷን በጣም ደስ ብሏታል ማለት ይሄ ሁሉ ነገር በሰላም መጠናቀቁ ሄዶም እንግዲህ ቀስቴ ሊያመሰግን ያሬድ ይወዳን ያሬድም በጣም ነው ማመሰግነው ለእኛ ብለህ የደም መስዋዕት እኮ ከብለሃል ይህን ሁሉ ስላደረክልንም ከልብ እናመሰግናለን ይላሉ። እና ቾም ብቻ በቂ አይደለም እያሉ እና ኪሩም እያበረታቱት የምሬን ነው አኮራሃን ተንግድ ወዳ በጋ ምሁሩ ብለንሃን እያሉ ቀስቴንም፣ እኔ እኮ ቀስቴንኝ የራሴን ሳላቅ እንዴት ነው የእነሱን ፍቅር ገደል ለመስደድ የምሞክረው ይላቸዋል። ቃጭልም እውነት ነው የሚልህ ከስከ ዛሬው ዛሬ አኩርታህን አንተ እንግዲህ ወዳ በቃ ፋይቲንግ ለሚፈልግ እያለ እያሉት ነበረ። ሁሉም ካደነቁትና ካቀፉት በኋላ መለያየት እንዳለባቸው ሁሉም ወደ የቤታቸው ይወስናሉ። በነጋታውም ጠዋት ወደ ትምህርት ቤት ሲሄዱ ጸጋ አልመጣችም ነበር። ትምህርት ቤቶቻ ና ቤዛም ቁጭ ብለው ምን ሆና ነው ያልመጣችሁ ጸጋ? እያሉ ምናልባትም እኮ የምትገድፈው ሰው ስለተሸነፈባት ለዛም ሊሆን ይችላል ትላለች። ብቻ አይ እንደዛማ ሊሆን አይችልም ግን ለምን ይሆን የከዳችን ትላለች። እንደዚህም እየተባባሉ እያሉ ሄሉ እሳት ለብሳ እሳት ጎርሳ እየመጣች ነበረ። እሷም ለምንድን ነው ባለፈው በነበረው ጦርነት ሚኪት አግቶ እኔ ምንም ነገር ሳላቅ ፋይቲንጉ ወይም ድብድቡ በሰላም ተጠናቀቀ። ዛሬ ደግሞ እንደዚህ ነበር አሉ። ለምን እኔ ጓደኛችሁ አይደለሁም እንዴ? ለምን ታርቁኛላችሁ? ቤዚቲ ከልብሽ ይቅርታ አላደረግሽልኝም ወይስ ምንድን ነው ነገሩ? እንዴት ከሌላ ሰው ሰማለሁ? እኔ ኮ የልብ ጓደኛችሁ ነኝ ትላታለች። እነ ቤዛም ቀደም ብላ እኔ እኮ አደጋ ውስጥ እንድትገቢ ኮ ስለማልፈልግ ነው። እዛ ኮ ሄር ነው ለመዝናናት አይደለም ሄሉ። በጣም ኮ የሚያስፈራ ቦታ ነው ጫካ ነው። በዛ ላይ አንድ ነገር ብትሆኝ ምን ላደርግ እችላለሁ? ለዛም ብዬ ነው ያልነገርኩሽ ትላታለች። እሷም ቻ ምንእንደዚህ ትላለች። እንዴ እዚ ቦታ መሄድ ከፈለሽ ምን ችግር አለው? ለሌላ ጊዜ ድብድብ ሲኖር እንጠራሻለን። በቃ ተቀለድሽ ማለት ነው ምናምን ትላታለች። ምንም እየቀለድኩ አይደለም፣ በቃ በጣም ይቅርታ፣ እኛ እኮ እንደዚህ እንደምትከፊ እኮ አላወኩም ብላ ይቅርታ ትጠይቀታለች። እሷም እሺ በቃ ብላ በሀሳቧ ትስማማና ትሄዳ ሄሉም በቃ እንግዲህ ተጫወቱ እናንተ ጋር ትላትና ትሄዳለች። ያሬድንም አቡሻንም ማግኝታው ተመሳሳይ ጥያቄ ተጠይቀዋለች። ለምንድን ነው ፋይቲንጉ ጋር ይዘኸኛል ሄርከው ፒያሩን እኮ ሚሚኪ ይዞ ሄዷን ሲላትም እሷም አዎ ግን ነገር ግን እኮ እንደዛ አይደለም እንደዛ መሆን የለበትም። አንቺን እኮ እንድትጎጅብሽ ስላልፈለግኩ ነው። እዛኮ ያለው አቧራ ፀሐይ እና ደግሞ በጣም ብዙ ድብድብም ቢኖርም ልትጎጅም ትቻያለች። ስለዚህ እባክሽ ሉ ይላታል። እሷም በቃ እሺ ብላ ይቅርታ ታደርግለታለች። ነገር ግን ወደፊት ግን ምንም ነገር ይኑ ምንም ነገር በጀማው የሆነውን ነገር ሁሉ እንዲያወያያት ወይም እንዲጠይቃት ትነግረዋለች። እሽ በቃ ለሳር ይቅርታ አድርግልኝና ለወደፊቱ አስተካክላለሁ ትለዋለች። እሱም በሽ በቃ ይላታል። ጸጋ ከትምህርት ቤት የቀረችው መኮንን ጋር ቀጠሮ ነበራት። ቀጠሮዋቸውንም በተለመደው ሰዓትና የተለመደው ቦታ ይገናኛሉ። እሷም እንዲህ የሚል ነበር ጥያቄዋ በቢላ ወይም ደመረ የመሰከረበት ሰውዬ ለምን አልመጣም? ስትለው ምናልባት ጥርጣሬ ማልፎበት ሊሆን ይችላል። ብዙም አትሰቢ። ምክንያቱም ቃሉን ስለሰጠ ደመረ የሚያስፈራሽ ነገር አንቺ የለም ይላታል። እኔ ግን አንድ ጥያቄ ያለ ትለዋለች። እሱም ምንድነው ጥያቄች? ጠይቂ ይላታል። መኮንንም ጸጋም አውቀህ ነው የተሸነፍከው? እንዴት በአንድ ምት እንዴት ልትወርቅ ትችላለህ? ምክንያቱም አካሄዱ ምንም ደስ ስላላይ ነው አውቅ የተሸነፍኩት ጻብጻብን ነው የሚወልደው። ስለዚህ እኔ ደግሞ ያ እንዲሆን አልፈለግኩም። ይሄ ነገር ደግሞ ተደባድቤ፣ የምርም ብደባደብም ላሸነፍም ልሸነፈም እችላለሁ። እሱም በደንብ ነው የተዘጋጀው። ስለዚህ ይህ ነገር እንደዚህ ከሆነ አለቃዬን አልቻልኩም ብዬ ብነግረው የምርም ከስራ ሊያባረረኝ ይችላል። ለዛም ነው አውቄ የተሸነፌ። እነሱ ሰላም ወረደ ተንግዶዳ፣ ምንም የለብንም ብለው ዘንጋ እንዳሉልን እኔ እንትን የሚለው ማለት እኔ ያሬድን በእጄ ማስገባው። ለዛ ነው ይላታን። እሷም እሽ፣ በቃ እኔ ክልኩ ገረመኝ እንደዛ ስታደርግ ትለዋለች። እሱ ምንም አይግረምሽ፣ ምንም አዲስ ነገር የለውም ይላታን። እሽ፣ በቃ እንደዛ ከሆነ አንድ ነገር እንድታደርግልኝ እፈልጋለሁ ትለዋለች። እሱም ምንድን ነው ሲላትን፣ በቃ ድጋሚ ያሰውዬ አሻራው ከተገኘ አሻራው እንዲገኝ ማድረግ አለብን ትለዋለች። የእኔ ጉዳይ እኮ በጣም አሳሰበ ትለዋለች። እሱም ምንም እንደ ማሳሰብ እንደሌለባት ይነግራታል። እና ከዛም አንድ ነገር ግን ከአንቺ ደግሞ የምፈልገው ነገር አለ ይላታል። እሷም ችግር የለውም የምችለውን ሁሉ አደርግልሃለሁ ትለዋለች። ተንግድ ዳ ፀጋ ፊትሽ ደመር የሚባል አይደርስም፣ ሊደርስም አይችልም፣ አርቀን ወጣየጣን ነው ይላታን። እሷን በጣም ነው የማመሰግነው እኔ ግን አሁን ምን ልርዳ ስትለው ያሬድን በእጅ እንድታስገቢልኝ እፈልጋለሁ። ፕላኑን የምታወጭ አንቺ ነሽ፣ እቅዱንም አንቺ ነሽ የምታወጨው። ሰው ካስፈለገሽ እንደ ሰው ኃይልነቱ ልንጨምርልሽ እንችላለን፣ ገንዘብም ካስፈለገሽ በዛው ልክ። ነገር ግን ያንቺ ነው ተንግዶዳ ያሬድን ለእኔ አሳልፎ መስጠት የሚሆን ትሽ ይላታል። እሷም ለምን እንደዛ አድርግ፣ እኔ የምችል ይመስልሃን? አሁን እኮ ሊጠረጥሩኝም ይችላሉ። ፀጋ ስለምተማመንብሽ ነው ይሄን ስራ የሰጠሁሽ ይላታል። እሷም እሺ በቃ ካልክ እኔ ምን አደርጋለሁ? በቃ በተሻለ መጠን ሁሉንም ነገር አደርጋለሁ። ከዛም በኋላ ደግሞ ጠቀም ያለ ገንዘብ ከፍልሻ እሰጥሻለሁ ይላታል። እሷም አይ እኔ ገንዘብ ምንም ነገር አልፈልግም። ከኔ ደመረን ማስወገድህ ብቻ ከኔ ትልቅ ነገር ነው። እሱ ብቻ ነው የምፈልገው ነው ነው እኔ የሰራበትን እኔ እንደ እርዳታ ብር ልሰጥሽ አልፈልግም፣ ግን የሰራሽበትን ግን እሰጥሻለሁ ይላታል። እሱም ምንድን ነው የምሰራው ስላት ስትለውም ያሬድን አንቺ ትሰጭኛለሽ፣ እሱም በሰራሽበት ደግሞ እኔ ሀያ ሺ ብር እሰጥሻለሁ ይላታል። የምርክን ነው ስትለው አዎ እስከ ዛሬ በነበርንበት ቆይታ ማንም እንደሌለሽ እና ብቸኛ እንደሆንሽ ተረድቻለሁ። የእርዳታ አድርጌ ብር ልሰጥሽ አልፈልግም፣ የሰራሽበትን እንዲሰጥሽ ነው የምፈልገው። ስለዚህ ይህን ስራ እንደምንም ብለሽ እንደምንም ብለሽ ሰርተሽ ብርሽን ስትል ትወስጫለሽ ላን እሷም ችግር የለውም በቃ እኔ ይሄ እናደርገዋለሁ ትላለች። እሺ ብላ በቃ በሰላም እንገናኝ እንግዲህ አዲስ ነገር ሲኖር አሳውቀሃለሁ ትለውና ይለያያሉ። ወደ ትምህርት ቤት ደግሞ ሰነሄር ደግሞ ሳብሊና ሳኒና አለም ቁጭ ብሎ ነበረ። ኤላ እንደተለመደው ዘንከት ዘንከት እያለ ይመጣል። ደግሞ መጣ እያለች እሷም መበሳጨት ጀመረ ሳብሊ እሷ ምን ሆነች ነው የሚሰብለ ሰላም ነው ሲልም እሷ ሰላምታ አልጠየቀችም ነበረ። አለም ግን ሰላም ነው እንዴት ናህ ብላ ስትመልስለት የዋህ ምን ይሆናል ነበር እ ኤላ መልሱ ኤላ ድንቄም የዋህ ብላ እሷም እንደማፌዝ በያለችበት፣ እሱ ምን ነው የዋህ አይደለሁም እንዴ እኔ ግን እንደዛ የዋህ አትመስለኝም ትለዋለች። እሱም በቃ ካልመሰለሽ የራስሽ ጉዳይ ነው አለምዬ ሻይ ልጋብዝሽ ፈልጌ ነበረ ሻይ መጋበዝ ትፈልጊያለሽ ስላትም እሷም ቀደም ብላ ሰኒም እሷ ከኔ ጋር ስለምጠጣ ሻይ አጠጣም ትለዋለች እሷ ግን አለም ግን ፈጽሞ ይህን እድል ማሳለፍ አልፈለገችም ነበረ እኔ ሻይ ጠጣለሁ ከአንተ ጋር አንቺ ተፈለሽ ከጆ ጋር ጠጭ ትላታለች እሷም በጣም ትበሳጫለች አለም ግን በደስታ እየፈነደቀች ተሱ ጋር ትሄዳለች ሻይም ትጠጣለች ከሻይም መልስ ወቅ እያደረጉ ወሬ ያወራሉ እኔ የምልሽ ጆና ሰኒ በምንድን ነበር፣ ሰብለ በምንድን ነበር የተጣሉት ይላታል። እሷም ሰኒ እኮ ሰብለ እኮ እንደዚህ እንደምትታየው እኮ አይደለችም፣ ጠጭና ጨፋሪም ናት። እና አንድ ክለብ ላይ እየጨፈረች እያለ ሳመችበት ወይም ችት አደረገችበት ይላል። ይህ ግን እኮ ተደጋጋሚ ይቅርታ ሲጠይቃት እሷ እሱ ነበረ እንዴት እሷ ችት አድርጋበት እሱ ይቅርታ ይጠይቃታል? ሲላትም አይ የሰወሬ እንዴት አመንክ ምናም ብላ ነው ብላ አለም ነገሩን ለማስቀየስ ትሞክራለች። ነገር ግን ኤላ ብዙም አላሳመነውም ነበረ። ሁሉንም ነገር በክፋት ነበር እየመለሰችለት ያለው። እሷ ደግሞ ስትታይ እንደዚ አይነት ልጅ አይደለችም፣ ብቻ አላቅም ይላታል። ይህ እውነት ለማጣራት ወደ ሰኒ ጋ ይሄዳል። ሰኒ ናም እንደዚህ ይላታል እኔ ምልሽ ጆና ሰብለ በምንድን ነበር የተጣሉ ሲላትም፣ አይ የሆነ በትምህርቷና እሷ በጸባዩ ተመሰከረላት ናት። ስለዚህ እሷ ደግሞ የፍቅረኛ ምነት ግንኙነቱን እዙ በደንብ የጎላ አልፈለገችም። እሱ ደግሞ አንድ ስቲ ማሳደግ ፈለገ። በዛ ምክንያት ነው የተጋጩ ሲል አራች ታርጋበት ነው የሚል ወር የሰማሁ፣ ሲላትም አይ እንደዛ አይደለም። መቼም ያች አለም ናት አሁን ምትነግረሽ፣ ስትለውም አሁን አለም ናት የነገረችኝ ይላታል። አይ ውሸት ነው በጠቅላላ እኔንም፣ እኔ ትለዋለች። እሷም እሺ በቃ እንደዛ ከሆነ ግን ለምን እንደዛ አደረገ? ሲላትም እሱን እሷን ጠይቃት አለምን። ነገር ግን የሰማኸው ሁሉ ውሸት እንደሆነ እኔ ነግረሃለሁ፣ ትለዋለች ኤላም ተሰናብቷት ከዛ ይሄዳን ። ጄሪ እና ሄቨን ደግሞ ወንድሟን እንግዲህ ምን ማድረግ እንዳለባቸው ድጋሚ ዮናስን ለማሳመን ወንድሟን ለማግኘት ትወስናለች። በቃ ጄሪ ግን ይቅርብሽ፣ ይሄ ልጅ ጮሌ ነው፣ ስንት ሴቶች መሰለሽ እርግቤ፣ የዋሄ፣ ፍቅሬ እያለ እያማለለ ያለው ብትላትም ሄቨን ግን ችግር የለው ምን አግኝቻ፣ አንዴ ላዋራው ትላታለች። እሷም በቃ አንቺ ከመሰለሽ ምን ቸገረኝ፣ እኔ ግን ተጠንቀቂ፣ ውይሻለ፣ ወንድሜ ቢሆንም አንቺ አደጋ ላይ እንድትወድቅ አልፈልግም ትላታለች። እሺ ብላ ትስማማለች። ከዛም ትደውልለታለች። ተደውለችብለትም በኋላ ባለፈው የተገናኙበት ቦታ ተቀጥረዋለች። እዛም የሚገናኙና የሆነውን ነገር ሁሉ ሲያወሩ ተጀሪጋና ወንድሟ ግን ምንም ሊግባቡ ስላልቻሉ አንቺ ወደ ቤት ሂጂ፣ እኔ ሁሉንም ነገር አወራዋለሁ ትላታለች። ጀሪም እሺ ብላ፣ ግን ተጠንቀቂ ጓደኛ ትላታለች እሺ ብላ እሷን ትሄዳለች። ጄሪም እሱም እንግዲህ ቁጭ ብለው ማውራት ይጀምራሉ። ቆይማ እኔ የፍቅር የኔ እርግብ እያለ የተለመደውን ወይም ጄሪ ያለቻትን ሲገለብጥላት አይኔ እንደዚህ እንድትለኝ አልፈልግም ትላለች። እና ታዲያ የዘመኑ ፍቅረኞች እኮ በስማቸው አይጠሩም። ሃኒ፣ ቤቢ፣ ማሚ እንደዚህ እያሉ ነው እናትዬ፣ አባትዬ እያሉ የሚጠራሩ። ስለዚ እንደዛ እንድጠራሽም አትፈልጊም፣ እርግቤ ምስልሽ አትፈልጊም፣ ምንድን ነው የምትፈልጊው ሄቡ ሲላትም በቃ ሄበን ብቻ ብለ ጥራ። እንደዛማ ከሆነ ትክክለኛ ፍቅረኛ አያስመስልም ይላታል። በቃ ብላ በእርግቧ ተስማማለች። በቃ ብዙ ካወሩና ትንሽ ከተጫወቱ በኋላ በቃ ይሄን ያህል ከወራን ይበቃና ነገ ወይም ባስፈለገ ጊዜ ዮናስ አኔን ካስቸገረ እደጉልልህና→ ድጋሚ እውነተኛ ፍቅረኛ ለሆነ አክት ታደርግልኛለህ ትለዋለች እሱስ ምን አይነት ደደብ ልጅ ነው አልፈልግህም ከተባለ አልፈልግህም ማለት እን እንዴት ይሰግጣን በሴት ልጅ ይለዋል ተይላታ እሷም ልጅየው ትንሽ ደረቅ ነገር ነው አያ ምንም ሰውን ቶሎ ለዛ ነው ትለዋለች በቃ እንደዛ ከሆነ የቡዬ በቃ መልካም ቀን ይላትና እሷም ወደ ቤቷ ትገባለች እነሱ ግን ግራግብት ትብሏቸዋል ምን ማድረግ እንዳለባቸው ናቲ ደግሞ ናቲ ደግሞ ሬዱና ሬዱ ደግሞ ስላፈቀረችው ግራ ገብቶታል። እሱ የሚያፈቅረው ሄለን ነው፣ እሷ ደግሞ የምታፈቅረው ሬዱ ናት። ሬዱ ደግሞ ምን እንደምታረግ ግራ ገብቷታል። ጀሪን ስጠይቃት ደግሞ ጀሪ ምንም ነገር አላቅም ትላታለች። ናቲንም ልታናግረው ስትሞልቅ ናቲ ደግሞ ሊያናግራት አልፈልግ። ኤረዱ ግን በጣም ጨንቋታ፣ ምን ማድረግ እንዳለበት፣ ለምን ድንገት እንደራቃት፣ ሁሉም ሁሉንም ነገር መልስ መስማት ትፈልጋለች። እሱ ግን እኔ ጓደኛሽ ነው እንጂ የማፈቅረው አንቺን አይደለም ለማለትም አቅሙንም አላገኘም። ግራ ገብቶት እየተንከራተተ እያለ በቃ ምን ማለት እንዳለበት ግራ ገብቶታን፣ በቃ እየጨነቀው እያለ ጀሪ ሂጂ ትላታለች። ሂር ትለዋለች ሄዳ ሄቨን ግን እውነቱን ብትጋፈጥ ይሻላል ብለህ እሱ ግን መቋቋም አልቻለም ነበር። በቃ እንግዲህ ወደ እንግዲህ እኔንም ጣርቃ ታስገቡኝ። ምክንያቱም እች ምስክሌትችም ታሳዝናለች። እውነቱን ንገራትና ተገላገል። ህ አናገርም ፍቅራት አፍቅራት አልሆንም። ስለዚህ አንዱ ነገር መላ ያዙ ትላቸዋለች። እሱም እሺ ይላታል። በሰፈር ላይ እንግዲህ ሁለቱ ልጆች ወይም ቾምቤ ና ያስቴናቸውም ቤ ሁሉም ሆነው እንግዲህ ትናንትና ለነበራቸው ፋይቲንግ እነሱ እየተጫወቱ ኪሩ ሳይቀር እኔን እኮ ተማምናችሁ ነው፣ እኔ እኮ አብሬው ስለሰለጠንኩ ነው እያሉ ሁሉም እንግዲህ በጣም በደስታ እና በእንትን እየተጫወቱ ነበረ። ነገር ግን ያሬድ በጣም ተግሶ ነበረ፣ ትግዝ እና ቆዝም ብሎ ነበር። ምን ሆነህ ነው ሲሉትም እሱም ቤዛን አፍቃኛለች፣ ምን ማድረግ እንዳለብኝ ግራ ገብቶኛል ይላቸዋል። በቃ አሁን እደውላትና ታገኛታለህ ይሉታል። እሷ ደግሞ በጣም ጨንቋታም። ቤዛ ደግሞ አሁን ከመኮንን እንጂ ከተገላገል ነው። ከአቶ ተሰማ አይደለም። አቶ ተሰማ ሊለቁን አይችሉም። ማለትም የአያሬድ አባት ጋሸ አይለቁትም። ተንግዶዳ ይፈልጉታም። በደንብ ነው የሚፈልጉት። እሱ ስራ ቢባረርም፣ እሳቸው ግን ልጃቸውን ዝም ብለው አጣጥፈውትተው አይቀመጡም፣ ትላት። እኔ እኮ ግራ ገባኝ። ምን እናድርግ ትላለች። ቹቻም በቃ ይሄን ልጅ እንደምንም ብለሽ አግባብቶሽ ወደ ቤት ሊመለስ ይገባን ትላታለች። እሷም እኮ ምንም ስላልሆነልኝ ነው ትላታለች። ቻ አስመሳይ ጸጋ ደግሞ ዛሬ ከትምህርት ቤት ቀርታለች። ስለዚህ ከትምህርት ቤት ስንወጣ እንደውልላት ትላለች። እሷም ቤዛ እሺ በቃ ግን ምን ማድረግ ነው ያለብን ስላ ትደዊና፣ ቹቻ ስራ ስላለባት ወደ ቤት ስለሄደች ና አብረን እንሂድ ትላታለች ታያታለሽ። እኔ እዛ ጊዜ ተደብቄ ከኋላ፣ አንቺ ብቻሽን ትቆሚያለሽ፣ እኔ እዛ ያሬድን ልናገኝ ነው። ታያታለሽ እኔ ከማን ጋር እንደመጣች ከኋላ ተደብቄ እከታተላችኋለሁ ትላታለች። እሷም እሺ ብላ ተስማምታ ለጸጋ ትደውላታለች። ጸጋም ቶሎ አንስታ ሄሎ ትላታለች። አቤት ስትላት ቹቻ ስራ ነበረባት ሄዳለች። አንቺ ተቻልሽ፣ ያሬድን ላገኘው ነበር፣ አብረን መሄድ እንችላለን ስትላትን በደስታ እየፈነጠገች እሺ እንችላለን፣ አሁን መጣሁ ምናምን ትላታለች። ከዛም በፍጥነት ለመኮንን ትደውላለች፣ ከኋላ እንዲከታተላትም ታደርጋለች። ሰኒና ናቲ ደግሞ ይደዋወሉና በጣም ናፍቋት ነበረ። ናቲ ደግሞ ሰፈር ላይ እየተጫወተ ነበረ ካርታ እሱም በጣም ስለናፈቀችው እሷም ስለናፈቀ ተገናኙ። ብዙ ተጠቃቀፉ እና ተናታረኩ። በኋላ የወላጁን ነገር በቶሎ አስቡበት ወይም እንትም ፈልገውለት ለሚኪ እንቶሎ እንዲመለስ እስከዛው ድረስ ጁስ እንጠጣ ብለው ጁሳቸውን ጠጥተው ወደ ቤታቸው ወደ ቤቷ ይለያሉ። በጣም ኩን አፈረሸ ግን ሽርሽ ሜ ደህና ነው ሲላት ጀምበረክ ደሞ አንተ እንግዲህ ትላለ። ነገር ግን ሁለቱም ይፋቀራሉ። እሱ በደንብ እንደሚያፈቅራት ያቃን። እሷ ግን ማፍቀሯን አታምንም። ወይም ሽርሽ ነው ማፈቅረው ብላ ነው የምታስበው። እውነታው ግን ይህ አይደለም። ሰኒና ሰብሊን ተጠማምደዋል። ሰኒ ልቧ ውስጥ ምን እንዳለ ታቃል። የሰብለን ሰብለ በጣም በንትና በኤላ ፍቅር አብዳለች። ነገር ግን ምላሷና ልቧ ሌላ ሆኗል። ምላሷ የሚያወራው ሌላ፣ ልቧ ሌላ ሆኖባታል። የጓደኛዋን ፍቅረኛ መቀማትም አትፈልግም። ተሸንፋም ፍቅረኛ ነው ማለት ኤላንም አትፈልግም። ከጆጋ ለምን እንዲሆነች እንዳትቀመጠች እንኳ አታቅም። ሰብለ ግን ሰኒ ግን መታለ ሰብለ ጆ ጋር ብትደበቂ እውነታውን አትሽሽ፣ የኔዋ እውነታውን ለኤላ ሳይረፍድብሽ ተናገሪ። ከዛም እውነቱን ተጋፈጭ ትለታለች። እሷም ኤላ የሚባል ኤላ የሚባል ልጅ እንደምጠላና እንደማትወደው ትነግራታለች። እሷም እሷም እሺ ትላታለች። ፀጋን ያዋርዷታን ወይስ ያዋርዷትን በቀጣይ የአሁን ቹቻ እየተከታተለቻት ነው። ፀጋን እውነቱን ካወቀች ለመጨረሻም ለመጀመሪያም ከህይወታቸው እንዲያስወጣት ነው የወሰነችው። ሰብለ ከእውነቱን ልታስወጣት ነው ቤዛ የወሰነችው ነገር ግን እውነቱን ብታቅ በቢላ ወቅታዊ እንደሆነ ብታግን የምትረዳት ይመስለኛል። ውድና የተከበራችሁ የቤተሰቦች ለዛሬ ነ ዥ የመጣሁት ይህን ይመስል ነበረ። ቀጣይ ይላችሁ እስከምመጣ ክፍል አንድ መቶ ሰማንያ ዘጠኝን በአክብሮት እንድጠብቁ በተስፋ አደርጋለሁ ማለት ነው ጠይቃለሁ። ለዛሬ ነበረኝ ይህን ይመስል ነበር። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዛሬ የነበረን እዚህ ጋር እናጠናቅቃለን ማለት ነው። ላይክ ሼር ማድረጋችሁን እንዳትረሱ። ድና የተከበራቸው የፍቅር ቆቹ ቤተሰብ